ከለታት አንድ ቀን አንድ አእምሮውን ነካ ያደርገዋል የሚባል ሰው በጠራራ ፀሐይ ወደ አንድ የስልክ እንጨት ይሄዳል። ከዚያም አንድ ስልከኛ ምሰሶ ሰው ላይ የእግሩን አጠላልፎ መውጣት ይጀምራል። ሰው ምን ሊያደርግ ነው እያለ ዙሪያውን መክበብ ጀምረዋል። ዙሪያውን የከበበውን ሰው ያየ መንገደኛ ሁሉ ወደ ስብስቡ ተቀላቀለ። የሁሉም ሰው ጥያቄ ምን ሊያደርግ ይሆን የሚል ሆነ። ሰውየው መውጣቱን ቀጥለዋል፣ ህዝቡም መሰብሰቡን ቀጥሎበታል። ከፊሉ ይሄ ሰውዬ ጫፍ ከደረሰ በኋላ ሊወረወር ነው፣ በጊዜ እናውርደው አለ። ከፊሉ ለማንኛውም ፖሊስ ብንጠራ ይሻላል። ሌላው ፖሊስ ቢመጣ ምን ሊያደርግ ይችላል? በገመዳ ይጠልፈው። ሌላው ግድ የላችሁም፣ አንድ ሰው ተከትሎት ይውጣ። ተከትሎት ወጥቶ በርግጫ ቢለውስ እብድ አይደል እንዴ? እባካችሁ ምንም አይሆን፣ ዝም ብለን የሚያደርገውን እንይ። ለምን አንጠይቀውም? ምን ብለን እንጠይቀው? እኛ ቴሌኮሙኒኬሽን አይደለን። ለምን ለሚመለከተው መስሪያ ቤት አንነግርም? መስሪያ ቤቱ ንብረቴ ነው ካለ ራሱ ይምጣ እንጂ እኛ ምንድነን። እብዱ ሰው መውጣቱን ቀጠለና ጫፍ ላይ ደረሰ። ቀጠለና ከኪሱ እስክርብቶና ወረቀት አወጣ። ታች ያለው ሰው ግምቱን አወጋ። ይሔዋ ኑዛዜውን እየጻፈ ነው። እብድ ደግሞ ምን ኑዛዜ ይኖረዋል? ምን ይታወቃል? ሰው እኮ ሊሞት ሲል የሚናገረው ነገር ይበዛል። እባክ መንግሥት ሊሳደብ ይሆናል። መንግሥት ለመሳደብ ምሰሶ ጫፍ ላይ መውጣት አለብህ እንዴ? እብዱ ሰው ጽሑፉን ጨረሰ። በፕላስቲክ ምሰሶው ጫፍ ላይ ለጠፈው፣ እየተንሸራተተ ወደ መሬት ወረደ። ታች ከተሰበሰቡት ሕዝብ አንዱ ምን ብለ ጽፈ ነው የለጠፍከው አለና ጠየቀው። እብዱ ሰውም ወጥቶ ማየት ነዋ ብሎ ሄደ። ከሕዝቡ መሃል አንደኛው ወጥተን እንየው እንጂ አለ። ሁሉም አንድ ሰው ይውጣ አለ። አንድ ጎበዝ ከመሃል ወደ ስልክ እንጨቱ ሄደ። ሁሉ ሰው አበረታታው። ጎበዝ ውጣ! ጎበዝ ውጣ! ቀጥል ጀግናው ይሄነው ወንድ፣ ግፋ። ሰውየው ግን እግሩን እየሳበ ወጣ። ወጣና ጫፍ ደረሰ። ወረቀቱ ላይ የተጻፈውንም አየ። ታች ያለው ህዝብ አንብብልን፣ አንብብልን ብሎ ጮኸ። ጎበዙ ሰው ጮክ ብሎ አነበበው። የምሰሶው ጫፍ እዚህ ጋ ነው። ማንኛውም ሰው ህዝብን እንዳሻው ለመንዳት ከቻለ ሀገር ላይ ችግር አለ። ያ ሰው እብድ ከሆነ ደግሞ የባሰ ችግር አለ ማለት ነው። አሳሳቢ ሆነም ማለት ነው። ጥርጣሬ ላይ የወደቀ ህዝብ ይዋልላል። መንግስት በተቋማትና በማህበራት ላይ እምነት አይኖረውም። እምነት ያጣ ህዝብ ከመምራት እምነት ያለው የልቡን የሚናገር ተቃዋሚ ህዝብ መምራት ይሻላል ይላሉ ጸሐፍት። ኢትዮጵያን በተመለከተ መንገድ ለማሳደግ ህዝብ በአጭበርባሪዎች እንዳይታለል ተቆጣጥሮ ህጋዊነትን ማስከበር ያሻል። ህዝብ ሙሉ እምነት ሊኖረው ያስፈልጋል፣ ተቋማቱን አስተማማኝና እርግጠኛ ፈቃደ ልቦና የለግሳቸው ዘንድ እንዳይመዘበር እንዳይበዘበዝ ጥበቃ ሊደረግለት ይገባል። ለዚህም የአስተሳሰብ ብልጽግና፣ የግንዛቤ ጥራት፣ የልብ ለልብ መግባባትና የመቻቻል እምነት በግልጽ የገባው ሊሆን ይገባል። የልብ ለልብ መግባባትና የመቻቻል ምንነት በግልጽ የገባው ሊሆን ያሻል። ከጦርነት ይልቅ ሰላምን የሚመርጥበት ምክንያት ከልምድ ከተማረው በተጨማሪ ወቅታዊ ንቃት እንዲኖረው ያስፈልጋል። ሙስናን ለመቋቋም እየሰጋን መሆንም የለበትም። መታሰር ያለበት ህገወጥ ሰው ከሆነ የፍርድ ቤት ጉዳይ እንጂ የከሌ እከሌ አማራጭ መፍጠር ወይም አጥፊው ስለበዛ እንተወው መፍትሄ አይሆንም። ሁሉም የየድርሻው ማግኘቱን የፍትህ መጉላትና መጠንከር እንደሚያሳይ ያለመዘንጋት ነው። በተለይ በህዝብ ላይ የሚቀልድ ማንም ይሁን ማን ሊተው አይገባም። በተለይ በልዩ መዋቅር ተሳስሮ ጀርባው ደንድን ያለውን መተው ኮሳሳውን ማጥቃት ለፍትህ ጎጂ ባህል ነው። ይህን የሚያስከብሩ ተቋማት መጠንከር አለባቸው። ይህ ሲባል ተቋማቱ ግዑዝ አይደሉምና የሚመሯቸው ሰዎች በሚሰሩት አምነውና ጠንክረው ይጓዙ ማለታችን ነው። ሀበሻ አደባባይ ያምናል። ለሀበሻ ሚዲያ መንግስት ነው። ስለሆነም ለማናቸው ሚዲያ ተጠቃሚ ታማኒ ነው። ሚዲያ ላይ የቀረበ አንድም መንግስታዊ ነው፣ አንድም የታመነ ነው። ቴሌቪዥን አይቶ ሬዲዮ ሰምቶ የማያውቅ ሰው እንኳን ቢሆን በቴሌቪዥን ታየ በሬዲዮ ተነገረ ካሉት የእምነቱን ጃንጥላ ይዘረጋል። በአደባባይ የታየው የተሰማው ነገር ህጋዊ ነው እንደማለት ነው። የዛሬ ዘመን የቢዝነስ ሁኔታ የደራሲ አቤ ጉበኛን ጎብላንድና አጭበርባሪው ጦጣን የሚያስታውስ ነው። ለነገሩ የተመዘበረው ብር ብዛት ሲታይ ሰው እጅ ያለው ገንዘብ ኤሎሄ ያሰኛል። እንደ ልብ ደረቅ ቼክ መጽሐፍ ባንክ ውስጥ በቂ ገንዘብ የለውም መባል የወትሮ ነገር ሆኗል። ዲዩ የደረሰው ቀርቶ ያልደረሰው ይሄዳል በሚባልበት ኮንዶሚኒየም የደረሰው ቀርቶ ያልደረሰው ይኖርበታል በሚባልበት ፖለቲካው ግራ ሲያጋባን የምሁርነት ጥልቀት እያደር እንደ ውሃችን ቱቦ ሲደፈን እናንተም ካላችሁ እንገንድ ሰው ምኝታ እንደሆነ ቀርቷል ከአንድ ሰው የሚል ዘፈን በምናቀነቅንበት ሀገር ፖለቲካ ሁሉ የመሬት ጉዳይ ቢሆን ብዙ የሚያስደምም ሁኔታ አይሆንም። በተደጋጋሚ የምንሰማው ሮሮ መጠነ ሰፊ ሆኗል። ሙስና አጠጠ። ትምህርት ቤቶች ጥራት የላቸው። መሰረተ ጤና እንደምንፈልገው አልተስፋፋም። ተቋማት ይቋቋማሉ እንጂ አፈጻጸም የላቸውም። ባንኮች ንጽህናቸው አልተፈተሽም። የከፍተኛ አመራር ችግሩ አለበት። ከፖለቲካ ልዩነት፣ ከሃይማኖት ልዩነት፣ ከዘር ልዩነት ነጻነን እንበል እንጂ ጣጣው አላለቀልንም። ኃጢአት ከተደጋገመ ጽድቅ ይመስላል ይሏልና ቆም ብለን በተግባር ላይ እናተኩር ይለናል አድሚኒስትራትር። ቀጣዩዋ ወግ ደግሞ ሁላችንም የምናውቃት ግን ጠቃሚ የሆነች ናት። እሷን ወደ እናንተ አቀርባለሁ። እናንተ ግን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑ ግብዣይ ነው። ከዕለታት አንድ ቀን አያጅቦ አራት ልጆቹን ማለትም መዝሩጥን፣ ማንሾሎላን፣ ድብልብልንና ጣፈጦን ይዞ በሌሊት መንገድ ይሄዳሉ። እየተጓዙ ሳለ ድንገት ከቤቷ የወጣች አህያ ያገኛሉ። ይህን የአባት ጅብ ልጆቸው፣ ሆይ እንግዲህ እኔ በጣም አርጅቻለሁና ይችን አህያ ነኝ የምበላት፣ እናንተ ራቅ ራቅ ብላችሁ ትጠብቁኛላችሁ አለ። ይህኔ መዝሩጥ አባዬ፣ እረ አንድ ብልት እንኳን አጋራን ይለዋል። አይሆንም፣ ምንም አላቀምስህም ይላል አያጅቦ። ይሄኔ ማንሾለላ ይነሳና ለእኔስ አባቴ ይላል። እንካ ጆሮዋን ብላ ይለዋል። ቀጥሎ ድብልብል ይመጣና ለእኔስ አባ ይለዋል። አንተ ሸሆና ይደርሳል ይላል። አያጅቦ ቀጠለና ጣፍጦ ጠየቀ። አባዬ እኔንስ ነገር ምን አሰብክ? አለ አንተ ቆዷን ካገኘህ ያጠግብሃል አለ። ልጆቹ አባታቸው አህያዋን ዘርጥጦ ጥሎ ሲበላ ዘወር አሉ። አያጅቦ ዋና ዋናውን የአህያዋን ብልት እንደ በላ ድንገት የአህያዋ ጌታ ሲሮጥ ከተፍ አለ። አያጅቦ ፈርጥጦ መውጫ የሌለው የጫካ ጥግ ውስጥ ገብቶ ይሰነቀርና የጮኸ ልጆቹን ይጠራል። ልጆቹ ቀርበው ወደ ጫካው ይጠጉና አባታችን ምን ትጮዋለህ ሲሉ ይጠይቁታል። አያጅቦም አድነኝ፣ ልጄ መዝሩጥ ይላል። መዝሩጥም አባቴ ምን ሰትህኛል፣ እንደ በላህ ሩጥ ይለዋል። አድነኝ፣ ልጄ ማንሾለላ ይላል አያጅቦ። ምን ሰትህኛል፣ ከአንድ ጆሮ ሌላ ይለዋል ማንሾለላ። አድነኝ፣ ልጄ ድብልብል አያባት ሸሆና ለማን ውለታ ይሆናል? ቀጥሎ አያጅቦ ጣፈጦን ጠየቀ። አድነኝ ልጄ ጣፈጦ አለ። ማን የጎረሰውን ማን አላምጦ አለ ጣፈጦ። መላወሻም አጋዥም ያጠው አያጅቦ እዚያው ተወጋና ሞተ። ዛሬ እኔ ነኝ ዋናው ጅብ ማለት አይሰራም። ቀድመው ያላሰቡት ግለኝነትና ሆዳምነት ምን ላይ እንደሚጥለን አለማሰብ የማታ ማታ ያላጋዥ ያለመጠጊያ ያስቀራል። ከካፒታሊዝም ምርኮኝነታችን ጀምሮ ስግብግብነት፣ በዝባዥነት፣ ዘረፋና ግፍ ይበረክታል። ያላየነው የገንዘብ ትርፍ ማኅበራዊ መልካችንን እያዥጎረጉረዋል። እንኳን ሊያተርፈን ራሳችን ያጎልብናል። አድነኝ ልጄ ገሌ ቢባል ምላሽ አይኖረው። ዛሬ ከመቼውም ጊዜ በላይ እርስ በርስ መግባባትና መስማማት ያለብን ሰዓት ላይ እንገኛለን። ስለ ሃይማኖት መግባባታችን፣ ስለ አንድነት መግባባታችን፣ ስለ ድንበር፣ ስለ ዓለም አቀፍ እንቅስቃሴዎች መግባባታችን እጅግ አስፈላጊና ብርቱ ጥረት ማድረግን የሚጠይቅ ነው። የፖለቲካ ልዩነቶችን በነፍጥ ለመፍታት መሞከር የሚያስከትለውን አሰቃቂ ጥፋትና እልቂት አሳምረን እናውቀዋለን። ከስህተታችን አሁንም የተማርንግን አይመስልም። ለሁለት ዓመት በደም አፋሳሽ ጦርነት ውስጥ የከረመችው ትግራይ አመራሮች አሁንም ለዳግም ጦርነት እየተንደረደሩ መሆኑ ያስፈራል ያስደነግጣልም። በአማራ ክልል ከታጣቂዎች ጋር እንደ ዘበት የተጀመረው ጦርነት በጊዜ በውይይት አለመቆሙ ብዙ ዋጋ እያስከፈለን ነው። በኦሮሚያም ከታጠቁ ቡድን ጋር ፍሬያማ ድርድር ማድረግ አለመቻሉ ህዝቡን ለእልቂትና ለመከራ እየዳረገው ነው። በሌላ በኩል የሳሱ ድንበሮችና መንግስት አልባ ሀገራት ወደ አሰቃቂ እልቂት ሊያመሩ እንደሚችሉ ከበቂ በላይ ማሳያዎች አሉ። እነ ሶሪያ፣ አፍጋኒስታን፣ ኢራቅ፣ ሶማሊያ፣ የመን፣ ሊቢያ ወዘተም ለመነሻ አስረጅነት የቆሙ ተጨባጭ ምሳሌዎቻችን ናቸው። ነገ በያገሩ ይህ ሁኔታ ላለመከሰቱ ምንም አስተማማኝ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ዋስትና የለንም። በትናንሽ የፖለቲካ ተካራ ተሞልተን ትናንሽ ሙሾ በማውረድ ጊዜያችንን ከምናባክን ትልቁን የዓለም አቀፍ አገር አቀፍ ስዕል ወይም ዘ ቢግ ፒክቸር የምናይበት አይናችንን ንክፈት። ምዕራባውያን ባህል፣ ሃይማኖትና ጥንታዊ ታሪክ ያላቸው ሀገራት ኢራቅ፣ ኢራን፣ ሶሪያ፣ የመን፣ ግብፅ፣ ህንድ፣ ጃፓን፣ ቻይና አሁን ደግሞ የእኛው አገር ኢትዮጵያ ላይ ያነጣጠሩት ያለ ነገር አይደለም። ባህል የሌላቸው ባለባህሎቹን እየገደሉ ነው። የቅርቦቹ ሶማሊያና ሊቢያ በመንግስት አልባ ሁኔታ ውስጥ መሆን በማን ይሁን በማን ለመጠቃታቸው ሰፊ በር ከፍተዋል። ወደ ሊቢያ በጣሊያን አዛዥነት ስለዘመተው ያለ ዳው ዘማች የኤርትራ ወጣት እንዲህ የሚል ሀሳብ ይገኝበታል። ስለ ሊቢያ በረሃ ነው። የመሸበር ስሜት፣ ሐዘን፣ ተስፋ ቢስነትና ጸጸት ፊታቸው ላይ ይነበባል። የበረሃው ስዕል አሰቃቂ ነው። አንዲት ዛፍ አትታይም። አንዲትም የሳር አገዳ የለችም። የውሃ ነገር ባይነሳ ይሻለዋል። ወደ የትም አቅጣጫ መንቀሳቀስ አይታሰብም። ግራቀኝ ወደፊት፣ ወደ ኋላ፣ ወደ የት መሄድ አይቻልም። ምክንያቱም የትም ይሁን የት ህይወት ባሸዋ ተከባ ነው የምትገኘው። በየት ቢዞሩ ጠጠር፣ ኮረት፣ ድንጋይና ያቧራ ክምር። ያ በረሃ እንደ ባህር ሰፊ ግን በጥላቻ የተሞላ ባህር ውስጥ ቢያንስ አሳማየትና የማዕበል ድምፅ ማድመጥ ይቻላል። ከዚያ ሊቢያ በረሃ ግን አንዲትም ወፍ አትዘምርም፣ አትበርም። ያ ክፍቱ ደመና አልባ ሰማይ የጋለ ምድጃ ነው። ከንፋሳማውና ከለምለሙ የኢትዮጵያ ምድር ጋር ማነጻጸር ከንቱ ድካም ነው። የሲኦልና የገነት ልዩነት መሆኑ ነው። ስለ አበሻ የጦርነት ብቃት የሚገርም ትንተናም አለው። በሊቢያ በረሃ አበሻ፣ ጣሊያንና አረብ የውጊያ መንፈስ ምን ይመስላል? ለአበሻ ጦርነቱ ምንም ውጤት ያስከፍል ወደፊት መግፋት ነው፣ ግፋ ብለው እንደማለት። በጣሊያኖች አዛዥህ እንዳለህ ተዋጋ ነው። ጠላት ግንባር ቢፋጠጥህም ካልታዘዝክ አትተኩስም፣ ካልታዘዝክ ብትታረድም ጸጥበል ነው። ለአረቦች ወደ ጠላትህ ፈጥነህ ሩጥ፣ ሁኔታው የማያዋጣ ከመሰለህ ነብስህን ለማዳን ፈርጥጥ ነው። የተዋጊውን ባህሪ ለእኔ ብሎ መስማት የእኛ ፈንታ ነው። ጊዜው አስጊ ነው። ጎረቤቶቻችን በቅጡና አስታውል ሩቅ የሚመስሉን ንጣ ፈንታ ስናይ የአንተ ቤት ሲንኳኳ ይሰማ ለእኔ ቤትን በል ጎረቤትህ ሲያማ ለእኔ ብለህ ስማ፣ ማለትም ያባት ነው ይልና ለአድሚኒስትራተር የአዲስ አድማስ። ክቡራን አድማጮቼ ለዛሬ እነዚህን አቅርቤላችኋለሁ። በሌላ መረጃ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።